ሙሳን ቢቀበሉ ማለት ነው። ነሳራዎች ጋም ስንሄድ ኢብራሂም አለይሂ ሰላም አብርሃም፣ ያው ቋንቋውም አብርሃም አብርሃም በተለያየ መልክ ሊቀራ ይችላል፣ አረብኛ ስላልሆነ አስሉ ማለት ነው። እና ነሳራዎችም ክርስቲያኖችም የኛ ነው ብለው የሚያምኑበት ሁኔታ አለ ማለት ነው። ይህ ብቻ አይደለም፣ ሙሽሪኮች ራሱ እነዛ ጣዖታውያን የኛ ነው ይላሉ፣ ወደ ራሳቸው ያስጠጉታል ማለት ነው። አላህ ስብሐነሁ ወተዓላ ግን ይህን ሁሉ

ያንስሆን ስለ ኢብራሂም ለመግለጽ በጣም ብዙ ቃላቶች ያጥራሉ። የነበረበት ባቢሎን ህዝብ ላይ ጣዖት አምላኪዎች ነበሩ። በዛ ላይ ደግሞ ፀሐይን፣ ጨረቃን፣ ከዋክብትን የሚያመልኩ ነበሩ። በዛ መሀል ነው እንግዲህ ኢብራሂም ዓለይሂ ሰላም ተልኮ ተውሂድን ሲያስተምር የነበረው። በርካታ ታሪኮች አሉ። እያንዳንዳቸውን በቅደም ተከተል እናነሳቸዋል እንሻላ ግን በቅደም ተከተል ከማንሳታችን አሁን ከዋክብቶችን ስለማምለክ ስለ እነሱ እናነሳለን በተከታታይ እና ኢብራሂም ዓለይሂ ሰላም ከህዝባቸው ጋር የነበራቸው እዛ ቦታ ላይ ያለውን አንተ ታነሳውና ና ወደዚኛው ስቴፕ እንመጣለን እንሻአላህ ና ኢብራሂም ዓለይሂ ሰላም እንግዲህ ህዝባቸው ጋር በሚያደርጉት ግንኙነት አብዛኛው የዳዕዋ ሂደታቸው ስናይ ሎጂካል አቅል ጋር በተያያዘ ሰዎችን ወደሚታየውና ራሳቸው ሊወቅሱበት ወደሚችል ነገር ያመላክታቸዋል። ኢብራሂም ዓለይሂ ሰላም ብዙ ነገር ነው የተጋፈጡት። አደለም ማህበረሰቡ ይቅርና አባታቸው የጣዖት መሪ፣ ጣዖት አስተካካይና አቅራቢ መሪ ነው፣ አዘር ተብሎ የሚጠራው ማለት ነው። ስለዚህ የሚዋጉትን አስተሳሰብ የሚዋጉትን ማህበረሰብ

መሰረት በማድረግ ህዝቦቻቸውን እንዲያወሩ አድርገዋቸዋል። እነዚም ጨረቃ ሊሆን ይችላል፣ ፀሐይ ሊሆን ይችላል፣ ኮከቦችን እያዩ ማለት ነው። ብርሃናቸው ይገለጣል። እነዚ አካላት በቀን ጨረቃ፣ ፀሐይ እናያለን። ማታ ሲሆን ግን ትደበቃለች፣ የለችም። ግዙፏ ተፈጥሮ ማለት ነው። ጨረቃንም ብናይ ግልጾ ነው የምናይበት ሁኔታ አለ። እሱም ቢሆን ምን ይሆናል? ይደበቃል ማለት ነው እንጂ ኢብራሂም ዓለይሂ ሰላም ሃዛ ረቢ ሲሉ እንደው ያንን ነገር አምላክ ተገዥ ሆኖ አይደለም። ለምን? ከሳቸው ጋር ፈጽሞ የማይሄድ ነው። አላህን በብቸኝነት የሚገዙና ሌላን አምልኮ የሚያስወግዱ አካሎች ነበሩ። ግን አመላከቷቸው ያንን ካመላከታቸው በኋላ የሚጠፋ ከሆነ እኔ የማይጠፋ የሚዘወትር፣ ሁሌም ሀይ የሆነን ነው የሚገዛው ወደሚል አስተሳሰብ ነው የመሯቸው ማለት ነው። ያን ብቻ አይደለም ህዝቦቻቸውን ተማሲል የተለያዩ ጣዖቶችን ሲገዙ ባገኟቸው ሰዓት ለምንድን ነው እነዚህ አካላት ነው የምትገዟቸው ሲሉ የቀደመው ያየነው ተሙድ ሰሙድ ላይ ድም ላይ ያለ ተመሳሳይ ምላሽ ነው የሚመጣው። አባቶቻችን ጣዖት ሲገዙ አገኘን እኛም ተገዛን፣ ምላሽ ሊሆን የሚችለው ነው ምክንያታዊ ሳይሆን ምክንያታዊ አባቶች ነው። የኢብራሂም አለይሂ ሰላም ምላሽ ግን ምክንያታዊ ነበር። እኔ ግን እናንተ የምትገዙትን ከዚህ ከምታመልኩት ነገር የጠራሁ ነኝ አላህ ብለው ወደ ሩቡቢያ ነው የመራዋቸው ኢላ ለዚ ፈጠረኒ ብለው

ከዛ ካሉበት የሽርክ ጨለማ ወደ ብርሃን ለማምጣት እየተጠቀመ በዘዴ ነው። አጀብ የሆነ ዘዴ ነው። ይሄ የኔ ጌታ ነው አለ። ከዛ ጠፋ ኮኮቧ። ስትጠፋ ይሄማ የኔ ጌታ አይደለም እ የኔ ጌታ የሚጠፋ ጌታ አይደለም አላቸው። የኮኮብን ነገር ጨረሰ ማለት ነው። ከዛ በኋላ ጨረቃ ወጣች። ጨረቃ ስትወጣች ደግሞ ትንሽ ደመቅ ትላለች ከኮኮቡም በቃ ይሄ ነው ማለት ነው አምላክ አለ። ከዛ በኋላ ሶም ጠፋች። አልዓፊሊን አለ ሶም ጠፋች። ይሄም የሚጠፋ ጌታ የለኝም፣ እንዳውም የሚጠፋ የሚሰወር ነገር አልፈልግም አሉ። ኮከብንም ጨረሱ፣ ጨረቃንም ጨረሱ። አምላክ አደሉ። ፀሐይ ቀን ደግሞ ፀሐይ ልክ ስትወጣ ፀሐይ ትልቅ ሆነ ሲያያት እቺ በጣም ትልቅ ናት። በቃ ስለዚህ ይሄ ነው የኔ አምላክ ይሄ ነው አለ። ፀሐይም ጠፋች። ስትጠፋ እዛ ላይ ነው እንግዲህ መጨረሻ ላይ ይሄም የኔ አምላክ አይደለም፣ የኔ አምላክ አላህ የሚጠፋ የሚሰወር እንደዚህ አይነት ነገር አይደለም ብለው እኒ በሪ ሚማ ቱሽሪኩን ያሉት ከዚህ በኋላ ነው። መርሓባ አስቆምኳ ጥሩ ነው። ይሄ በተፍሲል አመተዋል። ጣውቶቹም ላይ የምናየው ነገር ይሄ ነው። ተመሳሳይ መልኩ ዳዕዋ ካረጉላቸው በኋላ ወደ ምን መለሷቸው? ወደ እነሱ ውስጥ ወደሚተገበረው ተግባር ማለት ነው። እናንተ ተማቴሎችን ራሳችሁ ቀርጻችሁ የምትገዙትን ነገር የምታመልኩ ከሆነ እስቲ እንመልከት፣ እኔ ደግሞ ምን አይነት ጌታ እንደምገዛ ላሳያችሁ ብለው እነሱ ውስጥ የሚከናወነውን ነገር ነው የገለጹላቸው። አለዚ ዩጥዒሙኒ ወይስቂ የሚያበላኝ የሚያጠጣኝ። እነዚያ ጣዖቶች ያበላሉ ያጠጣሉ? አያደርጉትም ፈጽሞ። እነሱ እንደውም ይከድሟቸዋል ማለት ነው። ራሳቸው ነው የሚሰሯቸው፣ ምግብም ያቀርቡላቸዋል። ኋላ ላይ እናያለን፣ ባይበሉትም ማለት ነው። ወኢዛ መሪቱ ሰውየው ይታመማል። አቂዳ፣ አሁን ድረስ ልንጠቀምበት የምንችለው መልእክትን ያስተላለፉት ወኢዛ መሪቱ ስታመም ደግሞ ሁሉም ሰው ይታመማል የሚል ሰው የለም

ብዙ ጊዜ ደግሞ መሪዎች ከተስተካከሉ፣ መሪዎች አደብ ከያዙ ማህበረሰቡን ለመለወጥ እና ለመቀየር በጣም ወሳኝ ነው ብለው ዳዕዋ አድርገውለታል። ቅደም ተከተሎቹን ለመጠበቅ ያክል ኢብራሂምን እናነሳለን። አረሳውም እንሻላ ህዝባቸው ጋር ከጣዖቶቻቸው ጋር የነበራቸውን ሰጣ ገባ ደግሞ እናያለን። እንደዚህ አድርገው እያስተማሯቸው አልተቀበሉም እንዳውም ለጣዖቶቻቸው ዒድ አዘጋጅተው በዓል አድርገው ያንን በዓል ያከብሩ ነበረ። ወደዛ በዓል ሲሄዱ ኢብራሂምን ዓለይሂ ሰላም ና እንሂድ፣ ዒድ እኮኑ ዛሬ ለምንድነው ወደ በዓሉ የማንሄደው? ብለው ኢብራሂምን ዓለይሂ ሰላም ጠይቋቸው፣ ኢብራሂም ምናሉ? እኒ ሰቂም አሞኛል አሉ። አሞኛል ማለት ያው በብዙ ማዕና ያመ የፈሰሩት ሙፈሲሮች አሉ። አሞኛል እናንተ እየሰራችሁት ያለው ከአላህ ውጭ መገዛት አሳመሞኛል ነው። ውስጣቸው ታሟል። ብዙ ጊዜ ህመም ሲባል እኛ የተፈጥሮ እናስብ ሊሆን ይችላል። ያመናል እኮ አሁንም አንዳንድ መጥፎ ነገሮችን ማህበረሰቡ ሲያይ ሙስሌህ ከሆነ መልካም አሳማሪ ሰው ከሆነ በማህበረሰቡ ድርጊት ውስጡ ይታመማል። ቂቃ እንደዚህ የሚታመሙ ሰዎች አሉ። በጣም ብዙ ሰዎች መታመም ብቻ ሳይሆን ሊሞት ሊገላል ህመም ቁጭት አለው። ሰዎች እንዴት ይህን ሀቅ መረዳት አቃታቸው? ያንን ለማስተማር ስትጠር ደሞ አለቀባ፣ ህዝብ ደግሞ ይጎዳል። ግን ዳዕዋ ግን እስከ ጥግ አድርገዋል ማለት። አሁን ወደ ኮንፍሊክቱ ሳንመጣ ብዬ ነው ያች የመጀመሪያን ያነሳሁት። ብዙ ጊዜ ግጭቶች ይፈጠራሉ ማለት አንድ ነገር ቴንሽኑ በማህበረሰብ ውስጥ መካከል ያለው ውጥረት እየሰፋ እየሰፋ ሲሄድ ወደ አካል ጉዳት ወደ ማድረስ ይሄ ግጭቱ መጠኑ በጣም ከፍተኛ ሲደርስ መበጠስ ነገር አለ አይደለ? ውጥረት እንትን የሚያመጣው በመልእክተኛውና በህዝቦቹ መካከል መነጣጠል የሚያመጣ የሆነች ነጥብ ነች የምናነሳት። በተለይ ሱረቱ አንቢያ ላይ የተጠቀሰው ብዙ ሰዎች ስለ ኢብራሂም ዓለይሂ ሰላም ሲያነሱ ያችን የምናነሳትን ታሪክ የሚያነሱበት ሁኔታ አለ። የሰዓት ገደብ ስላለን

ሰፋ ባለመልኩ የምናደርስ ይሆናል። ከህዝቦቻቸው ጋራ የነበራቸው ሰጣገባዎች ነበሩ። እንዲሁም ደግሞ አባታቸውን ለመምከር ያደረጉበት ጥረት በሚቀጥለው ክፍል ሰፋ ባለመልኩ የምና ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።